የጀርባ ክፍተት ነበረ። ስትወለድ የጀርባ ክፍተት ነበረ? ከዛ እንደወለድኩኝ በአምስተኛ ቀን ሪፈር ተደረግኩ ወደ ዘውዲቱ ሆስፒታል። ሪፈር ሲደረግ በቃ በቀጠሮ መርመራውን እስኪጨርስ ድረስ ምን እስኪል ድረስ በቀጠሮ ነበረ። ከዛ በአንዶራ ተሰራለት በአንዶራ ሰራለት እኔም በቃ እሷኑ ስራ ማትሰራ ምንም አልልም፣ ያለአባት ፀጉር እየሰራው ምን እያልኩ አሳደኳ ሰባት አመት ሞላት ማለት ነው ከዛ ከሰባት አመት በኋላ ትምህርት ቤት የመንግስት ትምህርት ቤት ነበር ማስተምራት የመንግስት ትምህርት ቤት ክላስ ለመጥረግ ወንበሩን ወደ ውጪ ሲያወጡ ምንስሉ ስሉ ስሉ እሷ እንግዲህ አችልም መቅም የላትም ያንን ደሞ ሰው አውቆ የሚጠነቀቅለት ስለሌለ ወደቀች ስትወርቅ እጇ ግራ እጇ ተሰበረ ግራ እጇ ከተሰበረ በኋላ ወደ ሀዋሳ ሆስፒታል ሪፈር ተደረግኩኝ በ15 ቀን እዛ ተኝታ ደሞ እጇ ተሰራለት ምናምን ከዛ በኋላ ከሁለት ወር በኋላ ጂንሶ ከላዋ ላይ ሲወጣ፣ አሁንም በሰባተኛ ወር ውስጥ ከስድስት ወር በኋላ አሁንም ተሰበረች ወርቃ ማለት ነው። ከዛ ስለተሰበረ አሁንም እንደዛው በአዋሳው ተሰራለት። ከዛ በኋላ ይሄ ነገር ከምንድን ነው ተደጋጋሚ በዛ ላይ በግራ በኩል ይሄ ዘውዲቱ ሆስፒታል ሄድኩ ማለት ነው። ሲሄድ፣ እዛ አይ የጀርባ ነው ለካ ጀርባ ነው ይሄ ኤክስፓናል ወደ ታች የሚሄደው ስፓይናል ኮርድ ወደ ግራ እና ቶሎ ኤመርጀንሲ መሰራት አለበት ተብሎ በስምንተኛ አመቷን ተሰራላት ማለት ነው። የኛ ኬዝ ሀይድሮሲፋሊስና ስፓይናል ባይፊዳ ነበራት ልጄ። አሁን ስድስተኛ አመቷን ይዛለች። እንደተወለደች ነው በአምስተኛ ቀኗ ነው የተሰራላት የጀርባው ማለት ነው ስፓይናል ባይፊዳ። እያደረግን ያደረገን እያለ ሀይድሮሲፋለሱን በጣም ጨመረ እየጨመረ ሄደ። ከዛ በአርባ ሁለተኛ ቀና ደግሞ ሻንት ተሰራላት ቱቦ ገባላት በ42 ቀናው ከዛ ሕክምና እያገኘች እየተከታተለች ልክ በ52 ቀኗ በ57 ቀኗ ከሆስፒታል ወጣ። ከዛ ጊዜ በኋላ ይኸው አለበት። እንግዲህ ቢጨልም አልፈራም የማልችለው የለም እምዬ ካንቺ ጋራ የማልችለው የለም እምዬ ካንቺ ጋራ ተስፋ ምሽ ኩዜ ነሽ በአንቺ ይበረታለሁ በመኖርሽ ብቻ ሁሉንም ችያልፋለሁ በመኖርሽ ብቻ ሁሉን ችያልፋ አልፋለሁ ጠረንሽ ውበት ነው፣ ተስፋን ያሰንቃል የአበቦችን ማዛ እጅጉን ያስንቃል ውድን ቋይ አይክስሽ ላነባሹ እምባ ችዬ እንኳን ብሰጥሽ መች ላንቺ ሊረባ ችዬ እንኳን ብሰጥሽ መች ላንቺ ሊረባ ብትኖርም ባትኖርም መክፈል ያለበት ዋጋ የእናትነት ዋጋ መክፈል አለባቸው። አባትም ቢሆን እንደዛው ማለት ነው እና ይሄ እርግማን አይደለም፣ ቀላል ነገር ነው። ፎሊክ አሲድ እኮ ቀላል ነገር ከቀላል ነገር የምናገኘው ነገር ነው። እና ደግሞ በተፈጥሮም የሰው ልጅ የፎሊክ አሲድ እጥረት ሊኖርበት ይችላል። ያቺ እናት ከዛ ተጨማሪ ልጅ ሲፈጠር ደግሞ ምንድነው እሷ ላይም ስላለ ያ ልጅም ሊከሰት ይችላል። ስለዚህ እርግማን አይደለም ከምግብ ነው በቃ ቀላል ነገር ነው። ምግብ ማንም ሳይበላ ወልዶ አይደል እንዴ እከሌ ምንም ሳታገኝ ወልዶ አይደል እንዴ እከሌ እንደዚህ አይደል እንዴ እሷማ እርግማን ነው ምናምን አይደለም። በቃ አስከደም በቃ አስከቦት ማለት ነው ወልጄ ባንድ ቀኔ ሆስፒታል የገባሁት ሁለት ወር ነው ቆሜ ልጄን ያስታመምኩት። 57 ቀን ማለት ሁለት ወር ነው ሁለት ወር ድፍን ሁለት ወር። እግዚአብሔር ይስጣቸው ወንድሞች አሉኝ። ጥሩ ጥሩ ወንድሞች ነበሩኝ ከኔ ጋር በጣም ዋጋ ከፍለዋል። መሬት ላይ ነበር መንታኛው የተኙት የነበረው መንታኛ የነበረው ሁለት ወር ከባድ ጊዜ ነበረ እና ልጄ በህይወት በመኖራ በጣም ደሰተው ምክንያቱም ዋጋ ከፍ ይያለው ስቲ አሁንም ዋጋ እየከፈልኩ ነው። ተሸክሚያት ነው የሚሄደው ትምህርት ቤት አስገብቻታለሁ። በጀርባ ነንበር የምናመላልሳት ማለት ለኔ የሷ መኖር በቃ ለእኔ ትልቅ ነገር ነው። እውነታው ነው የምነግርሽ፣ እውነታው እውነታው፣ በቃ ለመኖር ራሱ የእሷ መኖር ነው። አስቆል ዲሲ ሲሱ በቃ እና ፈቲ በቃ መዳድ ተፈራቀ በቲ ሳባት ተሰራለት። ከዛ በኋላ ከወገብ በላይ ጤናማ ናት፣ ከወገብ በታች ግን ጤናማ አይደለም። ከዛ ወዲህም ደሞ እግሯ ቆስሎ እግሯም ተሰርቶለት አሁን እግዚአብሔር ይመስገን ጤናማለች። ሕክምና ሳያገኙ አገልግሎት ሳያገኙ ምንም ሳይረዱ ያለፉ ህጻናቶች ብዙ ናቸው። እኔ ግን ብላ እግዚአብሔር ሰጥቶኝ ልጄና ሳክሜ ይኸው ብታያት በጣም ብርሊንት ነች። በጣም ጎበዝ ናት። ትጽፋለች፣ ታነባለች፣ ትዘምራለች። በጣም ብዙ ነገር እና ሰው ደግሞ በጣም ይወዳታል። በጣም የሰው ፍቅር አላት እና እግዚአብሔር ይመስገን እነዚህ ወላጆች የአፈጣጠር ችግር በተለይ የነርቭ ዘንግ ክፍተትና የጭንቅላት ውሃ መጠን መጨመር በልጆቻቸው ላይ ቢከሰትም በማህበራዊ ህይወታቸው ያሳለፉት ችግር ሳይበግራቸው ልጆቻቸውን ለማዳን ወደፊት የወጡና ለሌላው አርአያም ጭምር ናቸው። አሉባልታ የሚሉት እኳ አልተሸከሙለትም። እሷን የተሸከመችው እሷ ደግሞ ወታ ባይኖራት ራሱ ወታ አማክራ ለምና እስከ ጥግ ድረስ የምትከፍለው ዋጋ መክፈል አለበት። እኔ ልጅ ሆስፒታል ስትገባ ኮ ደም ስራ ራሱ አልገኝ ብሎ ነበረ። ደምስራ አልገኝ ብሎ በቃ ነርሱ ተሰቃይቶ ሲተው ግላቡን ራሴ ተቀብዬ ነው ያሰርኩት ደም ስራ አለ ይሄው ብዬ ማለት ነው። ምን አይነት ጨካኝ እናት እስኪባል ድረስ እኔ ጨካኝና ሰውኝ ሳይሆን ማግኘት ያለበትን እርዳታ ሁሉ አግኝታ ብትሞትም ትሞት የሚለው ስለወሰንኩ ነው። እናቶች ወስናችሁ፣ ልጃችሁ ሲታመም እንዲህ አይነት ነገር ሲፈጠር ልጃችሁን ይዛችሁ መውጣት አለባችሁ። ይሄ ደግሞ ማንኛችንም ላይ ሊከሰት የሚችል እና ማንኛውም የአመጋገብ ችግር ከሚፈጥራቸው የጤና እክሎች አንዱ መሆኑን ማህበረሰቡ እንዲረዳና ልጆቹን ወይም ቤተሰቦቹን ማግለልን ይሄንን ከግንዛቤ ውስጥ በማስገባት ማስቀረት እንዲቻል ምንም አስተዋጽኦ የሌላቸው ህጻናት፣ ምንም አስተዋጽኦ የሌላቸው ወላጆች ከኛ እንደ አንዱ የሆኑ ወላጆች ከማህበረሰቡ ሲገለሉ፣ ጫና ውስጥ ሲገቡ ማየት የሚከፍሉትን ዋጋ ባለመረዳት የምናደርግባቸው መገለል በጣም ከባድ ዋጋ ያስከፍላቸዋል ልጆቹንም ወላጆቹንም። የችግሩ መባባስ በተለይ አሁን አሁን በኢትዮጵያ በተሰሩ ጥናቶች መሰረት ከሚወለዱ አስር ሺህ ህጻናት ውስጥ 71 በመቶ ያህሉ የፎሊክ አሲድ እጥረት ገጥሟቸው በአፈጣጠር ልዩ ሆነው ይወለዳሉ። የተለያዩ ጥናቶች እንደሚያሳዩት በአመት ከ ሰላሳ ሺህ እና ከዛ በላይ የሚሆኑ ህጻናት በተለይም በኒውራል ቲዩብ ዲፌክት በሚባለው ጭንቅላታቸው ከመጠን በላይ ውሃ የሚቋጥሩና የጀርባ ዘንግ የነርቭ ዘንግ ክፍተት ይዘው የሚወለዱ ህጻናት የኢትዮጵያ የምታስተናግደው በጣም ከፍተኛ ነው። ከአመጋገብ ስርዓትና ከምግብ እጥረት ጋር በተገናኘ ነው የሚሆነው። ጉዳዩ አንድ ፅንስ በሚረገዝበት ጊዜ በተለይም ከዚህ ነርቭ ጋር በተገናኘ ጭንቅላት የሚሆን አክርካሪ አጥንት አካባቢ የሚኖሩ ነገሮች መሰራት ካለባቸው በተገቢ ሁኔታ ፎሊክ አሲድ የሚባለው ነገር ንጥረ ነገር በጣም አስፈላጊ ነው። የዚህ እጥረት ያለባት አንድ ሴት በምታረግዝበት ጊዜ ለእነዚህ ችግሮች እንደምትጋለጥ ሳይንስ ያረጋግጣል። ስለዚህ ይህንን ለማስተካከል ማንኛውም እርግዝና ፕላን የተደረገ መሆን መቻል አለበት። ፕላን የተደረገ ሲባል ምን ማለት ነው? ከእርግዝና በፊት ያሉ መዛባቶች ካሉ መስተካከል መቻል አለባቸው ማለት ነው። የኢፔቻይ ና በጤና ሚኒስቴር የተጠናው ጥናት እንደሚያሳየው ከመቶ እናት ውስጥ የተመጣጠነ ወይም ደግሞ በቀን መመገብ ካለባት ከምግብ አይነቶች ከምግብ ግሩፖች ውስጥ አምስቱን እና ከዛ በላይን የምትመገበው እናት ከመቶ ሰባት ናት። ያቺም እናት ደግሞ በተሻለ የኢኮኖሚ ደረጃ ላይ የሚገኙና ወይም ደግሞ የነቁ ሆነው ነው የተገኘው። አሁን ላይ እውነት በእኛ ድካም ካልሆነ በስጥቃት እንደዚህ አይነት ልጅ እናት ትወልዳች ብዬ አላስብም። ምክንያቱም እኔም አሁን አራተኛ ልጄ ወልጅ ያለሁ አመት ከአምስት ወሩ ነው ጥየውን የመጣሁት እና ጤነኛ ልጅ ወልጅ ያለሁ ምክንያቱም ማድረግ ያለብኝን ነገር በማድረጌ እግዚአብሔር ክሶኛል እና እናቶች ወደ ጤና ተቋም መሄድ ባለሙያዎችን ማናገር እና መውሰድ ያለባቸውን ፎሊካሲድን በውሰድ በኪኒንም ሆነ በምግብም በተጨማሪ ነገሮች እንዲያገኙ መስራት አለብን መንገድ አለብን። እንደዛ ደግሞ እንዲያደርጉ ይገባል ብዬ እመክራለሁ። የእነዚህ ልጆች ግን የአፈጣጠር ችግር የሚፈጠረው በመጀመሪያው የ28 ቀናት ጊዜ ውስጥ ነው። 28ኛው ቀን ላይ ይሄ የነርቭ ዘንግ ዴቨሎፕመንቱ ስለሚያልቅ ከዛ በኋላ የሚወሰድ ቫይታሚን ይህንን ለመመለስ ጥቅም አይኖረውም ማለት ነው። የነርቭ ዘንግ የሚፈጠረው በመጀመሪያዎቹ 28 ቀናት ስለሆነ በ28 ቀናት ስለሆነ በእነዛ ቀናት ውስጥ እጥረቱ ካለ ይሄ የኒውራል ቲብ ዲፌክት የሚባለው ወይም ደግሞ ከመጠን በላይ በጭንቅላት ውስጥ ውሃ መቋጠርና የነርቭ ዘንግ ክፍተት ይፈጠራል። ይሄ ደግሞ ኬዝ ልጆቹን ለሞት ይዳርጋል። በጊዜ መታከም አለበት። በሀገር አቀፍ የጭንቅላት ውሃ ፈሳሽ ከመጠን በላይ ክምችትና የነርቭ ዘንግ የአፈጣጠር ችግር ከየካቲት 24 እስከ የካቲት 30 በሀገር አቀፍ የንቅናቄ መድረክ በሐዋሳ ከተማ ላይ ከሚመለከታቸው አካላት ጋር የፓናል ውይይት ተደርጓል። መከላከሉ መቶ ፐርሰንት እስካልከለከለ ጊዜ ድረስ እስከ ዛሬም የተፈጠሩ በርካቶች አሉ፣ ችግር ላይ አሉ፣ እስከ ተባለ ጊዜ ድረስ ምን ይደረግ የሚለው፣ ሕክምና አገልግሎቱን በተመለከተ ቅድም ዶክተር ዳኛቸው ያነሳቸው በተለያዩ ሆስፒታሎችም በተለይ በዚህ ሳምንት ይህን ቀን በምናከብርበት ወቅት ላይ የለየናቸው እና የተመለከት ናቸው እጅግ በጣም አሳሳቢ ነገሮች አሉ። አንዱና አሁን ትልቁ የጤና ቢሮችን አሳይሜንት የሚሆነው ህክምና አገልግሎቶችን በአንድ ማይከል ብቻ ሳይሆን ማስፋፋት በተገቢው ሁኔታ ያስፈልጋል። እድል ደግሞ አለ። እነዚህ በጣም የተነሳሱ ባለሙያዎች ያሉ ተቋማት በተደራሽነት ልክ ብዙ አለ። አሁን ባለንበት ሁኔታ ሪፈራል ኦንሊ ሆስፒታል እንደዚህ አይነት ሰርቪሶች የሚሰጥ ሆስፒታል ከሆነ ያለን የባለሙያ ቁጥርም ውስን ነው፣ ምናልባት ስላላነሳው ካልሆነ በስተቀር ስንት ሆስፒታል ውስጥ ኒውሮ ሰርጅን አለን? ስንት ሆስፒታል ውስጥ ዩሮሎጂስት አለን? ስንት ሆስፒታል ውስጥ የሚለው ነገር በጣም ብዙ አሳይሜንት ይጠብቀናል ማለት ነው። ስለዚህ ሰርቪሱን አቬል ማድረግ ካለብን ሰው ኃይል የማደራጀት የማሰባሰብ፣ በኢኩፕመንት ዋይዝ ማስፋፋት እንደዚሁም ደግሞ በተቋማት መካከል የሚኖረውን ጥምረት ማሻሻል ማስተካከል እና ተናቦ ተነጋግሮ ተደጋግፎ የመስራቱ ጉዳይ ለክልሉ ትልቅ አሳይሜንት ነው የሚሆነው ካምፔኑን ብናቆም ወይ ቅዳሜ ሰርቪሱን ብናቆም ከ እንደገና ደግሞ ይከማቻል ሲከማች ደግሞ ሌሎች ቅድም ያላቸው ችግሮች ስለምኖሩ አሁንም አላቆምንም እየቀጠልን ነው ስለዚህ ሁሉም ቦታ ላይ ያሉ ወደኛ ይምጡና አገልግሎቱ አለ ማግኘት ይቻላል ኒሮሰርጀሪ የበርዝ ድፌክት ብቻ አይደለም ዲፓርትመንቱ አንደኛ በጣም ሰፊ ነው በጣም ሰፊ በጣም ውስብስብ አንዳንዴም በጣም አሰልቺ ሂደት ፕሸንቶች ታካሚዎች የሚያልፉበት ሄዶ ሄዶ ግን ውጤቱ በጣም ጣፋጭ ነው። ይሄ በቃ እንደዚህ ከሆነ ለምን የሚባል አይነት አይደለም። ምክንያቱም የታካሚው የኑሮ ኳሊቲ ኦፍ ላይፍ ላይ የሚመጣው ለውጥ ለቤተሰብ፣ ለማህበረሰብ፣ ለተቋማት የሚያመጣው ለውጥ እና የሚቀንሰው ጫና በቃላት ለመግለጽ በጣም የምንቸገርበት እስከ ማስቸገር ድረስ በጣም ትልቅ ሰርቪስ ነው። አንድ በመጨረሻ ምናልባት ማለት የሚፈልገው አሁን እንግዲህ ብዙ ነገሮችን ፖዚቲቭ ነገሮችን እስካሁን ድረስ የመጣንበትን ሂደት አውርተናል። ወደ ሪል ዲቴይሎቹ ግን ስንመጣ አሁንም በጣም ትኩረት ያስፈልጋል ለኒውሮ ሰርጀሪ፣ ምክንያቱም ቅድም እንዳልኩት ነው ከዝዋይ ከሞጆ እስከ ኬንያ እና ሶማሊያ ድረስ ያሉ ታካሚዎች አሁን እንደ እኛ አይነት ሴንተር ኮምፕሬንሲቭ ደግሞ የተሻለ አገልግሎት እየሰጠ ያለ ማእከል ሌላ የለም። እነዚህ ታካሚዎች፣ ይህ ችግር የደረሰባቸው ታካሚዎች ከእኛ የተሻለ ብለን እዚህ ጋር ይታከሙ ብለን የምንላቸው ቦታ የላቸውም። ስለዚህ ይሄ የኛ ኃላፊነት ነው በ ባይ ዲፎልት ወይ ደግሞ ፈጣሪ እዚህ ጋር ስላስቀመጠን የእኛ ጉዳይ የእኛ ፋይናል በቃ የመጨረሻ ተስፋቸውን ኦልሞስት የእኛ ሰርቪስ ነው ያለው። እዚህ ፎሊክ አሲድ ችግር ያለባቸው ሕፃናቶችን በጣም ለይተን አግኝተን ማን የት ነው ይህን ድጋፍ ማግኘት የምችለው የሚለው ነገር ለይተን ብዙ ልጆችን በዚህ ልክ በተለይ ከተቋማት ጋር በማስተሳሰር አሁን በዚህ ላይ እንደ ክልላችን በጣም ፈርቀዳጅና ትልቅ ስራ እየሰራ ነው ያለው አንድ ድርጅት ነፃነት ሚኒስትር የሚባል በዚህ ላይ የተሰማራ ድርጅት አለ። እነዚህ ህፃናትን ለይተን አውጥተን በዚህ መልክ በተቋማ ደረጃ ተጠቃሚ እንዲሆኑ ያደረግንበትና ይሄ ስታይ ቅድም እዚህ ሲገለጹ የነበሩ ጉዳዮች ሁሉ እዛ በተቋሚ ውስጥ ማግኘት የሚችልበት ሁኔታ ነው ያለውና እነዚህ ልጆች እኛ ልየት አድርገን ሌሎችም ድጋፎችም ጭምር አንደኛ ተጠቃሚ መሆን የህፃናት መብት ነው፣ የተሰጣ ህገ መንግስቱ የሰጣቸው መብት ነው። ህፃናት ጤናቸውን ተጠብቆ የተሻለ ሁኔታ ውስጥ አድጎ ነገ የዚች አገር ተረካቢ ዜጋ እንዲሆኑ ለማድረግ ከዚው ለመጀመር የሚገባ ማለት ነገ እነዚህ ህጻናት ለዚች ሀገር ሸክም የሚሆኑ ህጻናት ሳይሆኑ ነገ የዚች አገርም ደግሞ ሸክም፣ ችግሩም ጭምር መፍትሄ ሊያስገኙ የሚችሉ ህጻናት ለማድረግ ከዚው ከጤናው ጋር ተያያዙ ያሉ ነገሮችም ጤናቸውን ተጠብቆ ሙሉ አካል ሙሉ ጤና ኖራቸው ማድረግ የሚችሉበት ሁኔታዎችን ማመቻቸት ይጠብቃል። ማለት ከዚህ አንጻር ከጤና ተቋማት ጋር እያስተሳስረን የምንሰራቸው ጉዳዮች አሉ። ከልየታውም አንጻርም ቅድም ስገለጽ እንደነበረው እንደዚህ ቅድም የምናያቸው ችግሮችን በማህበረሰባችን ውስጥ የሚገለጹ ነገሮችን እንደ እርግማን አድርገው የማየት ሁኔታዎችም አሁንም አሉ። እንደ ፈጣሪ ቁጣ አድርጎ የማየት ሁኔታዎችም አሉ። እነዚህ ልጆችን ወደ አደባባይ የማውጣት ሁኔታዎች የሉም። ወደ ሰው ፊት ማውጣት ሁኔታዎች የለም። ሰውና ውጭውን ውጭንም ሳይ አንዳንድ ጊዜ ምግብ ሁሉ ተከልክሎ እዛ ሞቶ የሚቀሩ ህፃናቶች ቁጥር ቀላል አይደለም። ሆፕ ኤስቢኤች ድርጅት ትኩረቱን የአፈጣጠር ችግር ያለባቸው ህጻናት ላይ በማድረግ መቀመጫውን በአዲስ አበባ አድርጎ በክልል ከተሞችም የግንዛቤና እነዚህ ህጻናትን የማህበራዊ አካታችነት ላይ እየሰራ ይገኛል። እናት አትገለል፣ ልጇ ከደረሰ ትምህርት ቤት እድል ይኖረው፣ ከእድርና ከማህበራዊ ጉዳይ አትገለል፣ ሰው ይረዳት፣ በተለይ እናቶች በጣም ይረዷት እና የሃይማኖት መሪዎች ይህንን ነገር በሚገባ ያስተላልፉ። ከማርገዝ በፊት የሚደረገው ነገር ብዙ ነገር ያድናል። የተከሰተውን ነገር ማከም በጣም ጥሩ ነው። በተለይ ይሄ ኬስ ሲፈጠር የሚያክሙ ሪፈራል ሆስፒታሎች ስላሉ ልጆቻቸውን ሳይደብቁ ወደ ፊት አምጥተው ጤና ጣቢያ ላይ ሕክምና የሚያደርጉበትን መንገድ ያድርጉ። ማህበረሰቡ በደንብ አካታች የሆነ ማህበራዊ እንቅስቃሴዎች እንዲኖሩ፣ ሌላው ደግሞ በአገልግሎት ተጠቃሚነትና ተደራሽነት ላይ እነዚህ ሰዎች የሚደርስባቸውን ጫና በመረዳት የተሻለ ቅድሚያ እንዲሰጣቸው፣ ፕራዮሪቲ እንዲሰጣቸው። ልጆቹ ብዙ ሕክምና ይፈልጋሉ። ስለዚህ ይህንን ከግንዛቤ ውስጥ በማስገባት የስራ እድል በመፍጠር ኢኮኖሚያዊ አቅማቸውን በመገንባት ስነ ልቦናዊ አቅማቸውን በመገንባት ድጋፍ ማድረግ ያስፈልጋል። ፖሊክ አሲድ ቀድማ ከወሰደች እናት ከሚፈጠረው ከዚህ ችግር ውስጥ 75 ፐርሰንቱን ከ70 እስከ 75 ፐርሰንት የሚከሰተውን ክስተት ለማዳን ይቻላል። ጨው ሁሉም ቤት ይጠቀማል። ዱቄት አብዛኛው እስከ 30 ፐርሰንት የሚሆነው የኢትዮጵያ ሕዝብ የስንዴ ዱቄትን በዳቦም ሆነ በኩኪስም ሆነ በተለያየ መልኩ ያገኘዋል። ጨውን በአዮዲን እና በፎሊክ አሲድ ለማበልፀግ የሚያስችል እውቀቱ እና አቅሙ፣ ቴክኒካልና ቴክኖሎጂካል ካፓሲቲው አለን ወይ የሚለውን የፊዚቢሊቲ አናሊሲስ አሰስመንት መስራት ነበረብን። ፎሊክ አሲድ ብቻ ያለው አዮዳይዝድ ሶልት ነው ይሄኛው። ይሄኛው ደግሞ ትንሽ ጠቆር ያለ የቢጫ ቀለም ያለው ደግሞ በ99 ፒፒኤም ወይም ደግሞ በቀን 600 ማይክሮግራም ፎሊክ አሲድ ታሳቢ ተደርጎ የተመረተ አዮዳይዝድ ሶልት ነው። ስለዚህ እነዚህን ሶስት አይነት ጫዎች ከግሪን ስታር ጋር በመተባበርን ያመረት ናቸው። ሁለት ጥያቄዎችን መመለስ ችለናል ማለት ነው። በላብራቶሪ ደረጃ እነዚህን ምርቶች ለማምረት የሚያስችል አቅም መኖሩን አረጋግጠናል። ሰው ኢትዮጵያ ውስጥ ይህንን ምርት ማምረት የሚቻል መሆኑን አረጋግጠናል ማለት ነው። ይሄ ኤቪደንስ ለመንግስት ወይም ደግሞ እንደ ሀገር ይህንን ቴክኖሎጂ ኢንትሮዲውስ አድርገን ምርቱን ማምረት እንችላለን ወይ የሚለውን ጥያቄ ለመመለስ የሚያስችል ኤቪደንስ ነው ማለት ነው። ሁለተኛው ጥያቄ እንደዚሁ አገራችን ውስጥ ባመረትነው የተለያየ አይነት ምርት የኮሚኒቲ ትሪያሉን ወይም ደግሞ የክሊኒካል ትሪያሉን ጥናቱን ማከናወን መቻላችንን ለተመረጡ እናቶች እድሜያቸው ከ15 ዓመት እስከ 49 ለሆኑ እናቶች የሚቀርቡ ምርቶች ናቸው ማለት ነው። በዛ መሰረት የፎሌት መጠን ስታተሳቸው ወይም ደግሞ ሬድ ፕሌስ ፎሌት ስታተስ ወይም ደግሞ ተጨማሪ የሴረም ፎሌት መጠናቸው መሻሻል አለመሻሻሉን፣ ሶ ይሄንን ምርት ተጠቅመን ምርቱን ለኮሚኒቲው በማዳረስ ሳምፕሎችን የብለድ ሳምፕሎችን ሰብስበናል። አሁን የተሰበሰበው ሳምፕል አናልሲስ ላይ ነው ማለት ነው የሚገኘው። ስንስራ ቆይ ነው አውዳዝ መሆን ያለበት ነው። ጨው አውዳዝ ሆኖ ነው አሁን በገበያ ላይ እየቀረበ ያለው። ስለዚህ ጨው ደግሞ የትኛውም የድሃውም የሀብታሙም የማናችንም ቤት የሚገባ ነው። ስለዚህ ጨው የማይገባ ቤት እስከሌለ ድረስ በዛ በኩል ደግሞ ፎርቲፋይድ ከሆነ ለሁሉም ይደርሳል ማለት ነው። ቀጣ ደሞ ፎርትፋይ ተደርጎ እንድወጣ ወይም እንድሰራጭ ምን ነው አሁን ግንዛቤው ሰተን ስራ ውስጥ የገባ ነው። ፋይንዲንጎች ወይም ደሞ ውጤት የማጠናቀር ስራ ላይ ነው የምንገኘው። ሰው በሚቀጥሉት ሁለት ሶስት ወራት ውስጥ አጠቃላይ የጥናቱ ውጤት እናውቀዋለን። በዛ መሰረት ለመንግስት ወይም ደሞ ለስታንዳርድ ካውንስል የምናቀርበው ማስረ ኤቪደንስ ይሆነናል ማለት ነው። ያ ኤቪደንስ ምንድነው የሚሆነው የሚጠቅመው ለመንግስት ዳይሬክቲቭ እና ስታንዳርዶቹን ለማዘጋጀት እና ለማጽደቅ። ከዛ ቀጥሎ ተስፋ የምናደርገው ጨውን በፎሊክ አሲድ የማበልፀግ ስራ በኢትዮጵያ ውስጥ ማንዳቶሪ እንዲሆንና ለሁሉም የማህበረሰብ ክፍል ተደራሽ እንዲሆን በማድረግ የሚፈጠረውን የፎሌት ወይም ደግሞ የፎሊክ አሲድ ዴፊሽንሲ ወይም እጥረት በመከላከል ከዛ ተከትሎ የሚፈጠረውን የፐርዝ ዲፌክት ወይም ደግሞ የአፈጣጠር ችግር በኢትዮጵያ ውስጥ እንዲቀንስ ወይም እንዲጠፋ ለማድረግ ጥረት ማድረግ ነው። ፋብሪካዎች የምናስተላልፍላቸው መልእክት ያሉት በኢትዮጵያ ውስጥ እንደመሆኑ የሚሸጡት ለዚሁ ሀገር ህዝብ እንደመሆኑ በቃ ህዝባቸው ነው። ኮስት የሚያደርገው ነገር ትንሽ ነው። አንድ ዘይት አንድ ሊትር ቢያበለጽጉ ከ20 ሳንቲም ያልበለጠ ወጪ ነው። አንድ ኪሎ ዱቄት ከ80 እና ከ50 ሳንቲም እስከ 80 ሳንቲም ወጪ ናት። አንድ ኪሎ ላይ ይህን ቢያረጉ፣ ያውም ደግሞ የሚከፍላቸው መልሶ ህዝቡ ነው። ቢያበለጽጉም አበልጽገው ቢሰጡን ዋጋው ህዝቡ ላይ ይህንን ኢንቨስት አድርገው የሚሰሩበትን ሀገር ህዝብ ቢያረጉ ሰው እንኳን ህሊና እንኳን ነቅቶ እንኳን ወደ መምረጥ ባይገባ ያረጋል። ጮ የማይገባበት የለም ገጠር ከተማ ዳቦ የማይበላ ድሃውም ሀብታሙም ስለሚበላ ነው። እና ሁሉም ግንዛቤ ኖሮት ወደ ስራ ከገባ ሰባ ፐርሰንቱን ብቻ ሳይሆን ወደፊት እግዚአብሔር ከረዳን ብዙ ነገር አይደለም። አሁን ባለሀብቱም እያሰበ ያለው ይሄ ፎርቲፋይ ማድረግ ከጀመርን በዋጋው ማርኬቲንጉ እንዴት ነው ድሮ በነበረው ነው ወይስ ምን ቀጥሎ እንዴት ነው የምለው ነገር እንትን ውስጥ እየገባ ነው እየተሸማቀቀ ያለው ያንን እኛ በደረስ ነው በካልኩሌሽን ን መድረስ እንችላለን በሳንቲም ቤት ነው ፐር ኬጂ የሚጨምሮ ፎርቲፋይ ቢደረግ ግን ለማህበረሰቡ የሚሰጠው ጥቅም በሚሊየንስ ሚሊየንስ ነው ወደ ብር ብንቀይር እና ይህን ግንዛቤ ይዛበ በሚዲያም ቢሆን እንደናንተ ሁሉም በቃ የባላብቱ ጋር ኮንታክት ፈጥሮ ወደ ስራ ቢገባና ችግሩን መቶ ፐርሰንትም መቅረፍ እንችላለን። ይሄን ይሄ ሁላችንም በአንድነት ወደ ስራው ስንገባ ተጽዕኖው ቀላል አይ፣ በጎ ተጽዕኖ ማለት ነው። ስለዚህ እንደ ህብረተሰብም እንደ ባለ ሀብትም ወይም ይህንን እንደ ባለ ኢንዱስትሪ ስናስበው ህብረተሰብ ሲኖር ነው እኛ የምንሰራው ሰው ሲኖር ነው አይደለም። ሰው መልካም አስተሳሰብ ሲኖሩ፣ አይምሮ ሲያድግ፣ አይምሮ ሲበለጽግ ከኛ አልፎ ለሀገር ትልቅ እድገት ነው ያለው። እኛ ለዚህ አስተዋጽኦ ለማድረግ ማለት በተቻለን ሁሉ ከፊት ለመሰለፍ ዋጋ ለመክፈል ዝግጁ ነን። በቅርብ ጊዜ ሙሉ በሙሉ ወደ ስራ በዚህ ሁኔታ እንገባለን ብለን እናምናለን። ህብረተሰባችንም በዚህ እንጠቅማለንም ለትውልዱም እንጠቅማለን። ሲንደ የሚያመርቱ ኢንዱስትሪዎች በዚህ በያዝነው አመት በሶስት ወር ውስጥ ሁሉም በመባል መልኩ ወደ ስራ ውስጥ እንዲገቡ እኛም ቀረብ ብለን እየደገፍንላቸው የተለያዩ እንጆች ጋር በመተባበር ስራው ስልጠና ተሰጥቷል። ኢምፓክቱ ደግሞ ህብረተሰቡ ውስጥ ያለው ኢምፓክት ምን አይነት ኢምፓክት ነው የሚለው በስዕል ተደግፎ ይሄ ብቻ አይደለም እያንዳንዱ ምግብ የሚያበለጽጉ ኢንዱስትሪዎች ወይ ምግብ አምራች የሆኑ ኢንዱስትሪዎች በቂም ና የተሻለ ላብራቶሪ አስፈልጋቸዋል። የአፈጣጠር ችግር የገጠማቸው ህጻናት የሕክምና አገልግሎትና የተለያዩ ለሕክምና የሚሆኑ መሳሪያዎችን ለቤተሰቦቻቸውና ለተንከባካቢዎቻቸው ስልጠናና ስልጠናና የእገዛ መስመሮችንም በመዘርጋት እየሰራ ቢሆንም በተለይ ቅድመ መከላከል ላይ ምግብን በፎሊካሲድ እንዲበለጽግ ከባለ ድርሻ አካላት ጋር በድሬዳዋና በሐዋሳ ከተማም እየሰራ ይገኛል። ኬዞችን ወይንም ደግሞ እነዚህ ከዚህ ችግር ጋር የተወለዱ ልጆችን በመለየት እንዲሁም ደግሞ ሪፈር በማድረግ ሂደት ውስጥ አስፈላጊውን ትብብርና ቅንጅት ቢያደርጉ፣ እንዲሁም ደግሞ በተሀድሶ አገልግሎት ወይም በሪሃብሊቴሽን ሰፖርት ላይ የተሰማሩ መንግስታዊ ወይም መንግስታዊ ያልሆኑ ተቋማትም እንደዚሁ ተቀናጅተው አብረው ቢሰሩ፣ ዘላቂ እቅድ አውጥተው ዘላቂ ስራ መስራት ቢችሉ፣ የተሻለ ማህበረሰቡን መጥቀም ይቻላል። በየቤታችንና በየአካባቢያችን ያለ ነው ማህበረሰቡ ባችን ውስጥ በጣም ውስጥ የሚነካ የሚነካን እውነቱን ለመናገር አንድ ህፃን ዘጠኝ ወር እናቷ ወድ ውስጥ ቆይቶ ከዛ ሰላም ወለዳ ተብሎ በእንደዚህ አይነት ኬዝ ተወልዶ ከተወለደ በኋላ ደግሞ እናቱም ቤተሰቡም በጣም ከፍተኛ ስቃይ ውስጥ ነው የሚቆየው እና ይህ ደግሞ በነዚህ በምግብ ስርዓታችን ብቻ በምግብ ውስጥ ያሉ ኮንቴንቶችን ብቻ በመቀየር የሚቀየር እስከሆነ ድረስ ሁላችን እንደ ማህበረሰብ ነጋዶም፣ ማንፋክቸረሩም ሁላችን የራሳችን ትንሿን ኮንትሪቢሽን ማድረግ ያለብን ብቻ ካደረግን ይህ መቅረፍ የሚቻል ነገር ነው። በቫይታሚን ቢ እጥረት የሚከሰትን የአፈጣጠርን ችግር ለመቅረፍ የንቅናቄ ሳምንት ቢደረግም ችግሩም ከነስሩ እንዲደርቅ ደግሞ የምግብ አምራቾች ዘይትን፣ ጨውና ዱቄትን በፎሊክ አሲድ በማበልጸግና በተለይ አቅዶ በመውለድና እናቶች የእርግዝና ክትትልን ያለማቋረጥ በማድረግ የበለጸገ ዜጋን መፍጠር ይገባል እንላለን።